ተመልካቾች እንደምን ዋላችሁ። ከአሚኮ የቀን ስፖርት ዜናዎችን ቀጥለው ይቀርባሉ። የኢትዮጵያ ፕሪሚየር ሊግ ዜናን አስቀድማለሁ። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ዛሬ ረፋድ በተካሄደ አንድ ጨዋታ መከናወኑን ቀጥሏል። መቻልን ከአዳማ ከተማ መርሃግብሩም አገናኝቷል። መቻል ሁለት ለባዶ ያሸነፈበትም ውጤት አስመዝግቧል። መቻል በሽመልስ በቀለ ሁለት ግቦች ሲያሸነፍ ተከታታይ ሶስተኛ ድሉን በማግኘትም ነጥቡን ወደ 38 ከፍ አድርጓል። ደረጃውንም ወደ ሶስተኛ ከፍ አድርጓል። በውጤት ማጣት ላይ የሚገኘው አዳማ በአንጻሩ 16ኛ ደረጃ ላይ ይገኛል። ከሰዓት በኋላ ሁለት ጨዋታዎች ይካሄዳሉ። 9 ሰዓት ላይ ፋሲል ከነማ ከድሬዳዋ ከተማ ጋር ጨዋታውን ያደርጋል። በ33 ነጥብ 11ኛ ላይ ያለው ፋሲል ካለፈው ሳምንት ሽንፈት ለመውጣትና ደረጃውን ከፍ ለማድረግ ይጫወታል። ተጋጣሚው ድሬዳዋ ደግሞ 14ኛ ደረጃ ላይ ሆኖ ጨዋታውን ያደርጋል። ምሽት 12 ሰዓት ላይ የሚደረገው ጨዋታ ደግሞ ባህር ዳር ከነማን ቀም ከመቀሌ 7 እንደርታ ያገናኛል። ባህር ዳር ከተማ ጨዋታውን ካሸነፈ ደረጃውን ወደ ሁለተኛ ማሳደግ ይችላል። ኢትዮጵያ ቡና በሲዳማ ቡና ትናንት መሸነፉን ተከትሎ ባህር ዳር ሁለተኛ ደረጃን የማግኘት እድል ይኖረዋል። ባህር ዳር ከነማ ስፖርት ክለብ ተተኪ ሴት እግር ኳስ ተጫዋቾችን ለዋናው ቡድን መጋቢ እንዲሆኑ በማሰብ በማሰልጠን ላይ ይገኛል። በአዲስ አሰልጣኝ እየተመራ ያለው ቡድኑም ጥሩ ጅምር ላይ መሆኑን የስብስቡ አባላት ተናግሯል። አማኔል ጸጋዬ ተጨማሪውን እንደሚከተል አቅርበዋል። ከአንድ ዓመት በፊት ባህር ዳር ከተማ ላይ የእንቋ ፕሮጀክትን በመያዝ እንግዲህ ያለፉትን አንድ ዓመት እዛ ጋር እየሰራው ከዛ ታይተን ነው እንግዲህ ወደዘኛ ውድን የመጣሁት። በታዳጊዎች ስልጠናና በተስፋ ቡድን መዋቅሩ በርካታ ታዳጊዎችን እያሰለጠነ የሚገኘው የባህር ዳር ከነማ ስፖርት ክለብ በጾታ ረገድም የሴቶችን ቡድን አቅፎ እየሰራ ይገኛል። ለዋናው ቡድን አጋዥ ሆነው የሻዶ ቡድንም የስልጠናው አካል ሆኖ እየተሰራበት ነው። በቅርብ ካቋቋምናቸው ስራዎች ውስጥ የሴቶቹ ሻዶ ቡድን አንዱ ነው። እሱን ምናልባት የምርጫ ሂደቱ የተጫዋቾቹ የአሰልጣኞችም የምርጫ ሂደት ነበረ ክለቡ እኔም እንደ ኃላፊ ሌሎች የሚመለከታቸው አካላቶች ክለቡ ውስጥ ያሉ አካላቶችም በተግባባንበት፣ በተነጋገርንበት ባስቀመጥነው አቅጣጫ መሰረት የአሰልጣኝ ምርጫ የአሰልጣኝ ምልመላ ከዛ ቀጥሎ ደግሞ ተጫዋቾች ሊመረጡ ሊመለመሉ የሚችሉበትን መንገድ ዘርግተን የተጫዋቾች ምርጫ አልሞስ ከተናቀቀው እንጂ ቆየት ብሏል። አሁን ወደ ኖርማል የስልጠና ሂደት ውስጥ ገብተ በዛ ሂደት ውስጥ ይገኛሉ። ከተለያዩ የግል ፕሮጀክቶች ተጫዋቾችን በይፋዊ ምልመላ ተመልክቶ በሻዶ ቡድን ውስጥ አካቷል። በስሩ ከሚገኙ 11 ያክል ቡድኖች መካከል አንዱ በመሆን በዚህ ሂደት ክለቡን የተቀላቀሉ ተጫዋቾችም ጥሩ ነገር ማየታቸውን ይናገራሉ። መጀመሪያ የመጣኝ ከሀረማያ ዩኒቨርሲቲ ተመርቄ የመጣኝ ልክ እንደመጣኝ ቻግሪ ነበርኩኝ ከዛ አሁን እነሱን ምልመላለን ሲሉኝ ጠሩኝ። እነሱ ጋር መጫወት ጀመርኩኝ። ብቻ አሪፍ ላይ ዝግጅቱ አሪፍ ነው። ለመጀመሪያ ጊዜ ነው ካየ ከነማ ላይ ቢከት የያዘ ሴቶች ላይ ማለት ነው እና ልምምዱ እንጠብቀ እንደምታገኙ ያላለን እንደዛ ነው ያገኘ ነው። እንደ መጀመሪያ ይከብዳልኝ የሆነ ለምንትን ቲም ስፕሪት ለመስራት ትንሽ ይከብዳል። ከዛ ግን ያ ነገር እየቆየ እንትን እያልክ የተስተካከለ ስለሚመጣ ያ ነገር ይስተካከለ። በጊዜ ሂደት ነው ሁሉ ነገር የሚስተካከል። ስለዚህ አያስቸግርም። ያው እግዚአብሔር ብሎ ደግሞ እስከ ክረምት ድረስ ባለው እርግጠኛ ነኝ አምስት ስድስት ልጅ በቃ ከከፍተኛ እስከ ፕሪሚየር ሊግ የሚገባሉ፣ በዚህ ከቀጠሉ ማለት ነው። ለዚሁ ቡድን በቅርቡ አዲስ አሰልጣኝ የሾመው ክለቡ ባለፉት ሶስት ወራት ስልጠናውን አጠናክሮ ቀጥሏል። ተጫዋቾቹ ስልጠናውን ለመቀበል ያላቸው ተነሳሽነት አበረታች ነው ያለችው አሰልጣኝ ጽጌ ማርያም ክለቡም ያለውን ቁርጠኝነት ትናገራለች። ክለቡ እውነት ለመናገር ባልተለመደ መልኩ የሴት ተስፋ ውድን በኢትዮጵያ እንደው ለመጀመሪያ ጊዜ ይመስለኛል ካልተሳሳትኩኝና የመጀመሪያ ትኩረት በመስጠት ከተማው ላይ የነበረውን ችግር የታዳጊ ችግርን እፈታለሁ በሚል ሀሳብ ነውና የተነሳው። ልጆችም እንግዲህ የመቀበል ስልጠናውን የመቀበል አቅማቸው ደግሞ በጣም ደስ የሚልና ዋናው ቡድን ላይ የመጫወት ፍላጎታቸው ደግሞ እጅግ ደስ የሚል ነው። ይሁንና የቡድኑ አባላት አቅም መፈተሻ የውድድር እድል አለመኖሩ የስልጠና ሂደቱ ላይ ክፍተት መፍጠሩን በመግለጽ ክለቦችና የእግር ኳስ ፌዴሬሽኖች በጋራ ሊያስቡበት እንደሚገባ ጠቁመዋል። ሌሎች ክልሎች ላይ ሊጎች አሉ፣ ራሳቸውን የቻሉ ሊጎች አሉ። እንደ አማራ ክልል ደግሞ የሁላችንም ችግር ስለሆነ ይህንን ነገር ክልሉ የክልሉ መንግሥት ስፖርት እንትን ትኩረት ሰጥቶት ይህንን ክትትል አድርጎ ቢሰራ ደስ ይለኛል። ወደ ፌዴሬሽንም ወደ ተቋማት የሚሄደውን ርቀት ሄደን ሌሎችም የሚኖሯቸው ማድረግ ያለብንን ግፊት አድርገን ክለቡም እንደ ክለብ የውድድር እድሉ የሰፋ ውድድሩ ደግሞ በትክክልም የሚፈትን በእድሜያቸው፣ በአቅማቸው ልክ ፈታኝ የሆነ ውድድር ማግኘት የሚችሉበትን እድል ማሰብ አለብን።